ሰላም ጠና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምንቆያችሁ ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት እለት እለት የምንጠቀማቸውን ቃላቶችን እንዴት ወደ አረፍተ ነገር ቀይረን ሀሳባችንን በቀላሉና በአጭር መንገድ መግለጽ ወይም ማውራት ወይም ማስተላለፍ እንችላለን የሚለውን ሀሳብ የያዘ እጅግ ድንቅ የሆነ አስተማሪ የሆነ ቪዲዮ ነው ይዤላችሁ የመጣሁት ውድ ቤተሰቦቼ። በዛሬው ቪዲዮ የተለያዩ ቃላትን ተጠቅመን እንዴት አረፍተ ነገሮችን ወይም እለት እለት የምንጠቀማቸውን አረፍተ ነገሮችን በቀላል መንገድ እናስተላልፈውን የምናይ ይሆናል። በእርግጠኝነት ይህንን ቪዲዮ ካያችሁ በኋላ እናንተም በውስጣችሁ የተለያየ ቃላት ሊኖሩ ይችላሉ። ስለዛ እነዛን ቃላት ደግሞ እንዴት አድርጋችሁ ወደ አረፍተ ነገር ወይም ሀሳባችሁን ሙሉ በሙሉ ማስተላለፍ እንደምትችሉ ያንን ቃል በመጠቀም እንዴት ሀሳባችሁን ሙሉ በሙሉ ማስተላለፍ እንደምትችሉ የሚያሳይ ቪዲዮ ነው። ውድ ቤተሰቦቼ ይህንን ቪዲዮ ካያችሁ በኋላ ምንም አረፍተ ነገሮችን መመስረት አይከብዳችሁም ማለት ነው። ባንዴ ቃላትን ተጠቅማችሁ ከቃላት ጋር አቀናጅታችሁ ውስጣችሁ ላይ ያለውን ሀሳብ ማብራራት፣ መግለጽ ወይም ማስተላለፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ ስለዚህ ይህን ቪዲዮ እስከ መጨረሻው ሳታቋርጡ በመከታተል የእውቀት ደረጃችሁን እንድታሳድጉ እና አረፍተ ነገሮችን እንዴት መመስረት እንደምትችሉ የሚያሳይ ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እጠይቃችኋለሁ ውድ ቤተሰቦቼ።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 እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም አዲስ የሆናችሁት ይህንን ቻናል ሳታቋርጡ ከተከታተላችሁ የእውቀት ደረጃችሁን ስለምታሻሽሉ እንድትከታተሉ ጠይቃችኋለሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ አስደሳች ዜና ይዤላችሁ መጥቻለሁ። ውድ ቤተሰቦቼ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ እያስተማር እንገኛለን። ውድ ቤተሰቦቼ ስለዚህ ይህንን ትልቅ እድል እየመጣችሁ እንድትጠቀሙና ለጓደኞቻችሁ ደግሞ ሼር እያደረጋችሁ እንዲማሩ እንድትረዷቸው ይሁን። ምክንያቱም በጣም በአጭር ጊዜ ውስጥ መሰረታዊ በሆኑ ቋንቋዎች፣ በእንግሊዝኛ፣ በአማርኛ፣ በኦሮምኛ በጣም ድንቅ የሆኑ ትምህርቶች እየሰጠን ስለምንገኝ ይህንን ትልቅ እድል መጣችሁ እንድትጠቀሙ ይሁን። በጣም በአጭር ጊዜ ውስጥ በመጻፍና በማንበብ እጅግ ብቁ እንደ ምትሆኑ ላረጋግጥላችሁ እፈልጋለሁኝ ውድ ቤተሰቦቼ። ስለሆነም መማር የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ ውድ ቤተሰቦቼ። ከእኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ከነዚህ ጋር ስትፈልጉ፣ በግላችሁ ስትፈልጉ ደግሞ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በብቃት በጥራት እናንተን ማሰልጠናችን ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግ ቪዲዮውን እንድትጀምሩ ይሁን። አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑና እንደዚህ አይነት ቪዲዮ በየጊዜው እንዲደርሳችሁ ያድርጉት። ቅድም እንደነገርኳችሁ ዛሬ የምናየው ምንድን ነው ካላችሁ፣ ዛሬ የምናየው እንዴት ቃላትን ወይም አንድ ቃል ለምሳሌ እናንተ ብትይዙ እሷን ቃል መሰረት በማድረግ እንዴት ዓረፍተ ነገር መመስረት ትችላላችሁ የሚለውን ሀሳብ በደንብ እንወያይበታለን። ብዙ ተማሪዎች በዚህ ጉዳይ ላይ ይቸገራሉ። ለምሳሌ ውስጣችሁ ላይ የሆነ ቃል ኖሮ ያንን ቃል ወደ ዓረፍተ ነገር ለመቀየር እጅግ በጣም አስቸጋሪ የሆነ ነገር ነው። ነገር ግን ይህንን ቪዲዮ ካያችሁ በኋላ እጅግ በጣም ይቀልላችኋል ማለት ነው። ውድ ቤተሰቦቼ በሚገባችሁ ቋንቋ ስለማሳያችሁ ይህንን እንድትከታተሉ ይሁን። እዚህ ጋ እንደምትመለከቱት አንድ ቃል አለ። ይሄ ቃል ብቻውን ቆሞ ምናልባት ሙሉ ሀሳብ ላይገልጽ ይችላል። ስለዚህ ሙሉ ሀሳብ እንዲገልጽ አድርገን መጻፍ እንችላለን ማለት ነው። ለምሳሌ አብረን እናንብብ። የመጀመሪያውን ቃል እደውላለሁ፣ እደውላለሁ ይላል። እደውላለሁ እደውላለሁ እደውላለሁ የሚለውን ቃል ይዘን እንዴት አረፍተ ነገር መመስረት እንችላለን? አያችሁ ውድ ቤተሰቦች፣ እዚህ ጋር ለምሳሌ ዛ ዛሬ ይላል ይደውላለው የሚለው መጨረሻ ላይ ነው ያመጣነው። አያችሁት? በመጀመሪያም እያመጣን በመሀልም እያመጣን በመጨረሻም እያመጣን እናያለን። ችግር የለውም። ስለዚህ ቃሉ እደውላለሁ የሚለው በዚህ አረፍተ ነገር ውስጥ መጨረሻ ላይ ነው የመጣው። እዚህ ጋር እንደምታዩት የመጀመሪያው ዛሬ ዛሬ ይላል። አልተመቸኝም አልተመቸኝም። አልተመቸኝም ይላል። አያችሁት? አልተመቸኝም። እዚህ ጋር የምታዩት ደግሞ ነገ ነገ ነገ ይላል። በጣም አሪፍ። እደውላለው እደውላለው እደውላለው ይላል። እስኪ አንድ ላይ አብረን እናንብብ። ዛሬ አልተመቸኝም፣ ነገ እደውላለው እደውላለሁ ይላል። አያችሁት በቀላሉ አነበብ ነው ማለት ነው። ዛሬ አልተመቸኝም ነገ እደውላለሁ ይላል። ምን ማለት ነው? ለምሳሌ አንድ ሰው ስራ ላይ ከሆናችሁ ቢደውልላችሁ ለማንሳት ካልተመቻችሁ፣ በጣም ቢዚ ከሆናችሁ ዛሬ አልተመቸኝም ነገ እደውላለሁ ብላችሁ ይቺን ዓረፍተ ነገር ለዛ ሰው በሜሴጅ መጻፍ ትችላላችሁ ማለት ነው። እደውላለሁ ከሚለው ቃል የተመሰረተ ዓረፍተ ነገር ነው ይሄኛው ማለት ነው። ውድ ቤተሰቦቼ በጣም አሪፍ በጣም ቆንጆ። አሁን ወደ ቀጣዩ እናልፋለን። እዚህ ጋር የምታዩት ደግሞ ምን ይላል? ያ ያሉ ያ ያሉ ይላል። ያ ያሉ የሚለውን ቃል በመጠቀም እንዴት አረፍተ ነገር እንመሰርታለን? ያ ያሉ የሚለውን መጨረሻ ላይ ነው አሁን ያመጣሁት። መጨረሻ ላይ ያ ያሉ የሚለውን አያችሁት? በመጨረሻ እያመጣው ነው። መጀመሪያ አካባቢ ያ ያሉ የሚለውን በመጨረሻ አምጥቼላችኋለሁ። እስኪ ሙሉን አብረን እናንብብ። አንድ አንድ ይላል አንድ ቀን አንድ ይልና ከዛ በኋላ ይሄኛው ሁለት ፊደል ነው፣ በጣም ቀላል ነው። ቀን ቀን ይላል። ውድ ቤተሰቦቼ በጣም ጥሩ። ሁ ሉ ም ሁ ሉ ም ሁሉም ይላል። ሁሉም ሁሉም ከዛ ሰዎች ሰዎች ሰዎች ይላል። ሰዎች ስ ኬ ቴን ስኬቴን ይላል ስኬቴን፣ ስኬቴን ይላል። በጣም አሪፍ። ያ ያ ሉ ያ ያ ሉ ያያሉ ይላል። አንድ ላይ ስነበብ ምን ይላል? እስኪ አብረን እናንብብ። አንድ ቀን ሁሉም ሰዎች ስኬቴን ያያሉ። በጣም በቀላሉ አነብባችሁ ማለት ነው፣ ውድ ቤተሰቦቼ በጣም ቆንጆ ምን ይላል? አንድ ቀን ሁሉም ሰዎች ስኬቴን ያያሉ። አንድ ቀን ሁሉም ሰዎች ስኬቴን ያያሉ ማለት ተሳክቶላችሁ አንድ ቀን ሁሉም ሰው እንደሚያይ እርግጠኛ ሆናችሁ ስትናገሩ ይሄኛውን ዓረፍተ ነገር መጠቀም ትችላላችሁ ማለት ነው። ተስፋ ሰጪ ዓረፍተ ነገር ነው። አንድ ቀን ሁሉም ሰዎች ስኬቴን ያያሉ ብላችሁ በተስፋ ከኖራችሁ አንድ ቀን ማሳየታችሁ አይቀርም ማለት ነው ውድ ቤተሰቦቼ በጣም አሪፍ ይሄኛው ደግሞ ምን ይላል መጓዝ መጓዝ መጓዝ ይላል ውድ ቤተሰቦቼ መጓዝ የሚለውን ቃል በመጠቀም እንዴት አረፍተ ነገር ደግሞ አሁን እመሰርታለን የሚለውን ሐሳብ በደንብ የማሳያችሁ ይሆናል እዚህ ጋር የምታዩት መጓዝ የሚለው መሀል አካባቢ ነው የመጣው መጨረሻ ላይ ሳይሆን መሀል አካባቢ አምጥተን እንዴት ደግሞ አቀናጅተን እናነባለን ወይም ሀሳባችንን መጓዝ የሚለውን ቃል በመጠቀም እንዴት ሙሉ በሙሉ ማስተላለፍ እንችላለን የሚለውን በደንብ ላሳያችሁ። እዚህ ጋር እንደምታዩት ወደ ወደ ይላል። ከዛ በኋላ እቺ አራቷ ፊደል ተለያዩ ተለያዩ ይላል። አንድ ላይ ሲነበብ ወደ ተለያዩ አያችሁት? ወደ ተለያዩ ይላል። ወደ ተለያዩ። በጣም ጥሩ ሀገራት ሀገራት ሀገራት ይላል። በጣም አሪፍ መጓዝ ሀገራት መጓዝ መጓዝ፣ በጣም ቆንጆ። ያስደስተኛል ያስደስተኛል ይላል። እስኪ አንድ ላይ አብረን እናንብብ። ወደ ተለያዩ ሀገራት መጓዝ ያስደስተኛል ይላል። ይህ ዓረፍተ ነገር የሚሆንላችሁ በጣም ጉዞ ለምትወዱ ሰዎች ነው። ምክንያቱም አንዳንድ ጊዜ ወደ ተለያዩ ሀገር መጓዝ ወደ ተለያዩ ሀገር መሄድ መጎበኘት እጅግ በጣም አስደሳች የሆነ ነገር ነው። ስለዚህ ወደ ተለያዩ ሀገራት መጓዝ ያስደስተኛል ብላችሁ ለመጻፍ ብትፈልጉ እንደዚህ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ጥሩ ትምህርት እያገኛችሁ እንደሆነ ሙሉ ተስፋ አለኝ። እዚህ ጋር እንደምታዩት ሌላኛው ደግሞ ምን ይላል? አብረና ብ ብድር ብድር ይላል። ብድር ብድር ብድር የሚለውን ቃል ተጠቅማችሁ እንዴት ዓረፍተ ነገር ደግሞ መመስረት ትችላላችሁ የሚለውን ሀሳብ አሳያችኋለሁ። አሁንም ብድር የምትለዋ ቃል በመሀል ላይ ነው የመጣችሁ። እዚህ ጋ እንደምትመለከቷት በመሀል ላይ ነች። አንድ ላይ አብረን እናንብብ። ወንድሜ ወንድሜ ይላል ወንድሜ የተወሰነ ወንድሜ የተወሰነ ይላል ብድር አያችሁት? ብድር የሚለው ቃል ራሱ መጥቷል። ብድር ብድር፣ ትሰጠኛለህ፣ ትሰጠኛለህ። ለምሳሌ የተወሰነ ብር ፈልጋችሁ እንደ ብድር መልክ ለመጠየቅ ብትፈልጉ ወንድሜ የተወሰነ ብድር ትሰጠኛለህ፣ ወይም ወንድሜ የተወሰነ ገንዘብ ታበድረኛለህ ብላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ ወንድሜ አንድ ላይ እስኪ አብረን እናንብብ ወንድሜ የተወሰነ ብድር ትሰጠኛለህ፣ ይላል። ወንድሜ የተወሰነ ብድር ትሰጠኛለህ። ማለት ገንዘብ እንደሚያስፈልጋችሁ ወይም የሆነ ነገር ለመበደር እንደፈለጋችሁ ለመግለጽ ከፈለጋችሁ ወንድሜ የተወሰነ ብድር ትሰጠኛለህ ብላችሁ መጠየቅ ትችላላችሁ። በጣም አሪፍ። አሁን ወደ ቀጣዩ እናልፋለን። እዚህ ጋር የምታዩት ምን ይላል? መላክ መላክ መላክ ይላል። መላክ የሚለውን ቃል በመጠቀም እንዴት አረፍተ ነገር እንመሰርታለን? እስኪ አብረን እናንብብ። ገንዘብ ገንዘብ ይላል። በጣም አሪፍ። ለቤተሰቦቼ ለቤተሰቦቼ ገንዘብ ለቤተሰቦቼ። በጣም አሪፍ። መላክ መላክ መላክ። በጣም ቆንጆ ፈልጌ ፈልጌ ይላል በጣም አሪፍ ነበረ። ፈልጌ ነበረ። አያችሁት አንድ ላይ እስኪ አብረናንብብ ገንዘብ ለቤተሰቦቼ መላክ ፈልጌ ነበረ። አያችሁት በጣም በቀላል መንገድ መላክ የሚለውን ቃል ተጠቅማችሁ ዓረፍተ ነገር መሰረታችሁ ማለት ነው። መላክ የሚለውን ቃል ተጠቅማችሁ ገንዘብ ለቤተሰቦቼ መላክ ፈልጌ ነበረ ብላችሁ መጻፍ ትችላላችሁ። ወይም ታስገባልኛለን ብላችሁ ሌላ ቃል መጨመር ትችላላችሁ ማለት ነው፣ በዚህ አረፍተ ነገር በጣም አሪፍ። እዚህ ጋር የምታዩት ደግሞ ሌላኛው ምን ይላል? አስተዋይ አስተዋይ ይላል። አስተዋይ አስተዋይ የሚለውን ቃል በመጠቀም እንዴት አረፍተ ነገር እንመሰርታለን የሚለውን ሀሳብ አሁን ደግሞ ላሳያችሁ። አስተዋይ የሚለው ቃል በመጀመሪያ ነው የመጣው። አሁን በመጀመሪያ ነው ያመጣሁላችሁ አስተዋይ የሚለውን ቃል ተጠቅመን እንዴት አረፍተ ነገር እንመሰርታለን። አስተዋይ ሰው ሰናው አስተዋይ ሰው ይላል። የሁለት ፊደል በጣም ቆንጆ ከሂይወት ከህይወት ይላል። አስተዋይ ሰው ከህይወት በጣም ቆንጆ ብዙ ብዙ ብዙ ይላል ይማራል ይማራል ይላል። በጣም ቆንጆ። እስኪ አንድ ላይ አብረን እንብብ። አስተዋይ ሰው ከህይወት ብዙ ይማራል። አያችሁ ውድ ቤተሰቦቼ አስተዋይ ሰው ከህይወት ብዙ ይማራል ብላችሁ ለመጻፍ ብትፈልጉ እንደዚህ ይጻፋል ማለት ነው። ውድ ቤተሰቦቼ ጥሩ እያነበባችሁና ለመጻፍ እየሞከራችሁ እንደሆነ ሙሉ ተስፋ አደርጋለሁ። ውድ ቤተሰቦቼ እዚ ጋ የመጨረሻው ደግሞ ምን ይላል አብረን እናነባለን አ ስ ገ ባ ለ ው አስገባለው ይላል አስገባለው የሚለውን ቃል በውስጣችሁ ይዛችሁ እንዴት አረፍተ ነገር መመስረት ትችላላችሁ ከዚህ ቃል የተለያዩ አረፍተ ነገሮችን መመስረት ትችላላችሁ ነገር ግን አንድ አረፍተ ነገር እንደ ምሳሌ ላሳያችሁ ውድ ቤተሰቦቼ አ ካ ው ን ት አካውንት ይላል አካውንት ይላል። በጣም ቆንጆ ላክልኝ፣ አካውንት ላክልኝ ገንዘብ፣ ገንዘብ በጣም ጥሩ አስገባለው፣ አስገባለው ይላል። አያችሁት? አስገባለው የሚለው ቃል መጨረሻ ላይ ነው ያመጣ ነው። አካውንት ላክልኝ ገንዘብ አስገባለው ብላችሁ ለመጻፍ ብትፈልጉ አካውንት ላክልኝ ገንዘብ አስገባለው የሚለው እዚህ ጋር መጨረሻ ላይ ያለ። በጣም ቆንጆ ውድ ቤተሰቦቼ፣ እንዴት እንደመሰረትን አይታችኋል። አስገባለሁ የሚለውን ቃል ተጠቅመን አካውንት ላክልኝ ገንዘብ አስገባለሁ የሚለውን ሀሳብ ወይም ዓረፍተ ነገር መመስረት ትችለናል ማለት ነው። ውድ ቤተሰቦቼ፣ ስለዚህ እናንተም እነኚህን ዓረፍተ ነገሮችን በየቀኑ ለተለያየ ሪዝን መጠቀም ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በዛሬው ቪዲዮ ያየነው በጣም ወሳኙ ነገር ምንድን ነው ካላችሁ ዛሬ ላይ ያየ ነው እንዴት ቃላትን በመጠቀም ዓረፍተ ነገሮችን ወይም ዕለት ዕለት የምንጠቀማቸውን ሀሳቦችን እንዴት በቀላሉ ማስተላለፍ እንችላለን የሚለውን ሀሳብ በደንብ የሚገልጥ ዓረፍተ ነገር መስርቼ የላችኋለሁ። እናንተም ይህንን ቪዲዮ በተደጋጋሚ በማየት በተለያየ ጊዜ የተለያዩ ዓረፍተ ነገሮችን ለምትፈልጉት ዓላማ እየተጠቀማችሁ አንድን ቃል ተጠቅማችሁ በዛ ቃል መሰረት አድርጋችሁ ዓረፍተ ነገሮችን መመስረት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም አሪፍ የዛሬው ቪዲዮ ይህንን ይመስላል። ውድ ቤተሰቦቼ ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሳብስክራይብ ካደረጋችሁ እንደዚህ አይነት አስተማሪ የሆነ ቪዲዮ በየጊዜው የሚለቀቀው በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው። ውድ ቤተሰቦቼ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 በተለያዩ ምክንያቶች ትምህርት ያመለጣችሁ በሙሉ ይሄኛው ትልቅ እድል ስለሆነ በጣም በአጭር ጊዜ ውስጥ በማንበብና በመጻፍ እንድትጠቀሙና ራሳችሁን እንድታሻሽሉ የተለያዩ መረጃዎችን በማንበብ የተለያዩ ፌስቡክ ላይ፣ ቴሌግራም ላይ ዋትሳፕ ላይ የሚለቀቁትን ሳትሳቀቁ በማንበብ ራሳችሁ ላይ እንድትኮሩ እናደርጋለን ማለት ነው፣ ውድ ቤተሰቦቼ። ስለሆነም ይህንን እድር ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በኢሞ በማናገር ቀጥታ ትምህርት መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ይህ ትልቅ ዕድል እንዳመልጣችሁ በጊዜ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በውራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገናችሁ እንሸኛለን ማለት ነው፣ ውድ ቤተሰቦቼ። ስለሆነም መጣችሁ እንድትማሩ ይሁን። ለዛሬው ያዘጋጀውት ይህንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናል